የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደረገ። ሙዚየሙ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ላለፉት አራት ወራት በሙከራ ላይ ቆይቷል። ዛሬ ለህዝብ ክፍት የተደረገው ቤተ መንግስት ለብዙ ዓመታት ተጠብቀው የቆዩ ቅርሶች፣ የመኪና ሙዚየም እና ሌሎች ውድ እቃዎች ይገኙበታል። ከቤተ መንግስቱ የሚገኘውን ገቢ ሌሎች የልማት ስራዎችን ለማከናወን እንደሚያግዝም ይደረጋል። ቅድስት ብርሃኑ ተጨማሪ መረጃ ልታደርሰን እዚህ ስቱዲዮ ትገኛለች። ቅድስት እንኳን ደህና መጣች። እንኳን ደህና ቆየ ይችል አመሰግናለሁ። ብሔራዊ ቤተ መንግስት ሙዚየም እንግዲህ ክፍት ተደርጓልና ሂደቱ ምን ይመስል ነበር? እውነት ነው እንግዲህ ብሔራዊ ቤተ መንግስትና ሙዚየም በዛሬው እለት በይፋ ክፍት ተደርጓል። እንግዲህ ባለፉት ሰባት ዓመታት ስናይ መንግስት ለቱሪዝም ዘርፉ ትልቅ ትኩረት ሰጥቶ እየሰራ ነው የሚገኘው። በተለይም ኢትዮጵያ እንግዲህ ረጅም ዓመታት የቆዩ ቅርሶች እና ታሪክ ባለቤት ናት። ይህንን ግን ለዓለም ገልጣ ማሳየት አልቻለችም። እንግዲህ ባለፉት ሰባት ዓመታት ግን ይህንን ትኩረት በመስጠት በተለይ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ለህዝብ ተዘግተው የነበሩ ቤተ መንግስቶችን በማደስ ለህዝቡ ክፍት በማድረግ እንዲሁም ለአለም ለማሳየት እየተሰራ ነው የሚገኘው። ከዚህ መካከል እንግዲህ እንደምናስታውሰው የአንድነት ፓርክ ተጠቃሽ ነው። ፓርኩ እንግዲህ ለህዝብ ክፍት ከተደረገ በኋላ ገቢ እየተገኘበት ነው። ከዛ የሚገኘው ገቢው በርካታ የልማት ስራዎች ተሰሩበት ነው የሚገኘው። እንግዲህ በዛሬው እለትም በይፋ ክፍት የተደረገው የብሔራዊ ቤተ መንግስት ሙዚየምም ላለፉት ሶስትና አራት አመታት ግንባታው ሲደረግለት ቆይቶ ከአራት ወር በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተመርቋል። አራት ወሩን እንግዲህ የሙከራ ስራ ላይ ቆይቷል ቤተ መንግስቱ ዛሬ እንግዲህ ከዛሬ ጀምሮ ህዝብ ገብቶ መጎብኘት ይችላል ማለት ነው። እንግዲህ ቤተ መንግስቱ እድሳት ተደርጎለት ክፍት ተደርጓል። በውስጡ እንግዲህ የመኪና ማቆሚያ፣ የመኪና ሙዚየምን ጨምሮ በርካታ ጥንታዊ ታሪካዊ ነገሮች እንዳሉ ተገልጿል። ይህ ምን ምን አለ የሚለውን እስቲ ተከታትለን እንመለስ የመኪና ሙዚየምን እናገኛለን። እነዛ የመኪና ሙዚየሞች ወይ ደግሞ የመኪኖቻችን ታሪካዊ በየትም አለም ጥሩ ስናና ጥሩ ስም ያላቸው ውድ መኪኖች ታሪካዊ መኪኖች ስለሆኑ እነሱን መጎብኘት ይችላሉ ማለት ነው። ከዛ ባሻገር ደግሞ በጀርባችን ያለውን ትልቁን ብሔራዊ ቤተመንግስትን ወይ ደግሞ ቤተመንግስት ሙዚየም ብለን የምንጠራውን እሱን ይጎበኛሉ ማለት ነው። ከዛ ባሻገር በውስጡ ውድና በጣም እጅግ ክብር ያላቸው እቃዎች አሉ። ነገስታት ከንጉሱ ከቀዳማዊ ኃይለ ሥላሴ እስከ ፕሬዝዳንት ሳህለወርቅ ድረስ ይጠቀሙባቸው የነበሩትን በሙሉ በተስተካከለ መልኩ አስቀምጠናል። እሱን ያገኛሉ ማለት ነው። ከዛ ባሻገር ግን ቀጥሎ ደግሞ የተለያዩ ከተለያዩ አለማት የተሰጡ የዲፕሎማቲክ ስጦታዎች ኢትዮጵያንና ሌሎች ሀገራትን በጣም የሚያገናኝና ሪሌሽንሽፓቸው ወይ ደግሞ ግንኙነታቸውን የሚያንጸባርቁ ስጦታዎች አሉ። እነሱን ይጎበኛሉ ማለት ነው። እጅግ ውድ የሚባሉ ጥንታዊ ቅርሶችን የሚያካትት እንደሆነ ይታወቃልና እንደ በዚህ በመግለጫው ላይ ለህዝብ ክፍት የተደረጉት የትኞቹ ናቸው? እንግዲህ አስቀድሞም የቤተ መንግስቱ ዋና አስተዳዳሪ ገልጸውታል የነበረው ህዝብ በጎብኘት የሚችሉ ከነዛ በተጨማሪ እንግዲህ ይህ በ27 ሄክታር መሬት ላይ ያረፈው ቤተ መንግስቱ 60 በመቶ የሚሆነው በግል ባለሀብቶች የለሙ ስፍራዎች አሉ። ከነዛ መካከል እንግዲህ ዌልነስ ሴንተር ወይንም ስፓ ተብሎ የሚጠራው ያ ተጠቃሽ ነው። ሌላው ደግሞ ደረጃቸውን የጠበቁ ካፌዎች፣ ሬስቶራንቶችም ይገኙበታል። ሌላው ደግሞ መካነ እንስሳትም ከነዚህ ውስጥ ተጠቃሽ ነው። እንግዲህ የሚመጡ ጎብኚዎች ይህንንም በተጨማሪነት መጎብኘት የሚችሉበትን ነው ተብሏል። እንግዲህ በቤተ መንግስቱ የሚገኘው የመኪና ሙዚየም ከአንድነት ፓርክ በተገኘ ገቢ እድሳት የተደረገለት እንደሆነ በመግለጫው ተነስቷል ማለት ነው። ይህ ቤተ መንግስት በዚህ ቤተ መንግስትም እንግዲህ በቀጣይ ጊዜያት በሚኖረው የስራ ጊዜያት በሚገኘው ገቢ ሌሎች የልማት ስራዎችን ለማከናወን ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል ማለት ነው። እንግዲህ መግቢያውን በተመለከተ ቤተ መንግስቱ በሰጠው መግለጫ ከጧቱ 3 ሰዓት አው ክፍያንም ሰዓትንም በተመለከተ ሰዓቱን በተመለከተ ከማክሰኞ በስተቀር ሁሉም ቀናቶች ክፍት ናቸው። ከጧቱ 3 ሰዓት እስከ 11 ሰዓት ተኩል ባለው ጊዜ ውስጥ ማንኛውም ጎብኝ መጥቶ በውስጥ ያለውን ትልቅ ታሪክ ያለበት ነው መመልከት መጎብኘት ይችላል ማለት ነው። ክፍያውን በተመለከተ ደግሞ መደበኛ ለመደበኛ 300 ብር ለልዩ ደግሞ 1000 ብር ነው ተብሏል። ሌላው ደግሞ ለውጭ ሀገር ዜጎች ደግሞ ለመደበኛ 15 ዶላር ለልዩ ደግሞ 50 ዶላር እንደሆነ ተገልጿል ማለት ነው። በዚህ መልኩ ከዛሬ ጀምሮ እንግዲህ ይህንን ትልቅ ታሪካዊ ስፍራ ማንኛውም ጎብኚ በተጠቀሰው ቀናቶች፣ ቅድም እንደገለጽኩት እንግዲህ ከማክሰኞ በስተቀር ሄደው መጎብኘት ማየት፣ የኢትዮጵያን ታሪክ የቀደመውን ታሪክ መመልከት ይችላሉ ማለት ነው። ባልደረባችን ቅድስት ለመረጃሽ አመሰግናለሁ። አመሰግናለሁ።